በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ የካቲት 30 አንድ አምላክ በሆነ በአብ ወልድ ወመንፈስ ቅዱስ ስም የካቲት 30 በዚች ዕለት የመጥምቆ ዮሐንስ የከበረች ራሱ ተገኘች። ይህም እንዲህ ነው። ከሃዲ ሄሮድስ የከበረ ዮሐንስ ራሱን ይቆርጡት ዘንድ ባዘዘ ጊዜ በእስር ቤት ራሱን ቆረጠው፣ ወደ ሄሮድስ አቀረቧት እርሱም እርሱም ለወገኖቹ በማሳየት በቅዱስ ዮሐንስ ላይ ስላደረገው ሥራ እንደሚያዝን ገለጠላቸው። የክቡር ዮሐንስም ራስ በቤቱ ውስጥ አስቀራት። የፊተኛዊቱ ሚስት የንጉሥ አርጣ ልጅ ግን በባረራት ጊዜ ወደ አባቷ መጥታ በፊቱ አለቀሰች። ሄሮዲስ በእርሷ ላይ ያደረገውን ሁሉ እርሷን አሳዶ የወንድሙን ሚስት ሄሮዲያዳን እንዳገባ ነገረችው። በዚያን ጊዜ ንጉሥ አርጣ ተቆጥቶ ተነሳ። ሰራዊቱንም ሰብስቦ ወደ ገሊላ ዘመተ። የገሊላንም አገሮች ሁሉ አጠፋ፣ በእሳትም አቃጠለ። ንጉሥ ጢባርዮስ ቀሳር ይህን ነገር በሰማ ጊዜ፣ ሄሮድስ በአባረራት በልጁ ምክንያት ንጉሥ አርጣ ይህን እንዳደረገ ባስረዱት ጊዜ፣ ስለዚህ ንጉሥ ጢባርዮስ ቀሳር ተቆጣ። ሄሮድስንም ወደ ሮሜ ከተማ ወደ እርሱ አስቀረበው። በእርሱም ምክንያት የሀገሮች ጥፋት በመደረጉና ታላቁ ነቢይም ስለመገደሉ ከሹመቱ ሻረውና እንድልኩ ወደሚባለው ከሹመቱ ሻረው እና እንድልኩ ወደሚባለው ሀገር አጋዘው። በዚያም በክፉ አማማት ሞተ። የቅዱስ ዮሐንስ ራስ ግን በሄሮድስ ቤት ተቀብራ ትኖር ነበር። ከዚህም በኋላ ንጉስ ጥባሪዎስ ጭፍሮቹን ልኮ የሄሮድስን ቤት አስፈረሰ፣ ጥርቱንም ሁሉ ወሰደ። ለሚያየውም ሁሉ አርአያና ተረት ሆነ፣ ያለ ጣሪያና ያለ ደጃፍ ቀርቷልና። ነጋዴዎችም መናሃሪያ አድርገው ያኖሩበት ነበር። በዚያንም ወራት በገንዘብ ደሆች በሃይማኖት ባለጸጎች የሆኑ ሁለት ሰዎች ነበሩ። እነርሱም ሊሰግዱ የከበረች የአርባ ቀን ጾምንም ልጾሙ ወደ ኢየሩሳሌም ተጓዙ። ይህም ከብዙ ዘመን በኋላ ነው። ምሽትም በሆነ ጊዜ ምድር በዳ በሆነ በሄሮድስ ቤት ውስጥ አደሩ። ቅዱስ ዮሐንስም ከእርሳቸው ለአንዱ በህልም ተገለጠለትና የከበረች የራሱ ያለችበትን ቦታ አስረዳው። ወደ ቤቱም ተሸክሞ ይወስዷት ዘንድ አዘዘው። በነቃም ጊዜ ራእዩን እንዳየ ለባለንጀሮቹ ነገረው። ቅዱስ ዮሐንስም ወደ አመለከተው ወደዚያ ቦታ ተነስተው በአንድነት ሄዱ። በቆፈሩም ጊዜ የሸክላ ዕቃ አግኝተው ከፈቱት። ያን ጊዜ እጅግ የሚመስጥ በጎ መዓዛ ወጣ። የቅዱስ ዮሐንስም ራስ አገኘዋት። ከእርሷም ተባረኩ። ወደ ሸክላውም ዕቃ መለሷትና በፊት እንደነበረ አፉን ዘጉ። ያም ሰው ከእርሱ ጋር ወደ ቤቱ ወሰዳት፣ ታላቅ ክብርንም አከበራት። ሁልጊዜ የሚያበሩ መብራቶችን በፊቱ አኖረ። የዚያም ሰው እረፍቱ በቀረበ ጊዜ ለእህቱ ነገራት። እርሷም ቅድስና ስላላት እርሱ ስሰራው እንደነበረ ትሰራ ዘንድ አዘዛት። እርሷም የምታከብራትና ሁልጊዜ መብራትንም የምታበራ ሆነች። የቅዱስ ዮሐንስም ራስ ወደ አርዮሳዊ ሰው እስከደረሰች ድረስ ከአንዱ ሰው ወደ አንዱ ሰው የምትፋለስ ሆነች። ይህም ሰው በከሃዲው አርዮስ እምነት ውስጥ እያለ የቅዱስ ዮሐንስ ራስ ድንቆች ታምራቶችን እንደምታደርግ ያስብ ነበር። የከበረ ዮሐንስም ከእርሱ የሚበልጥ ሰው በላዩ አስነሳበትና ከዚያ ቦታ አሳደደው። ያም ቦታ አባ ቀርሎስ በኢየሩሳሌም ሀገር አባ አንያሮስ በሀገረ ሀምዳ ኤጲስቆጶስነት እስከ ተሾሙ ድረስ ፈጽሞ ሰው የማይኖርበት ምድረ በዳ ሆነ። ቅዱስ ዮሐንስን ለአባ አንያኖስ በህልም ተገልጦ የከበረች የራሱ ያለችበትን ቦታ ነግሮ አመለከተው። አባ አንያኖስም ሄዶ እንደዛሬው ግንቦት ሰላሳ እንደዛሬው ግንቦት ሰላሳ ከዚያ አወጣት። ይህም የካቲት ሰላሳ ቀን ካገኟት በኋላ ዳግመኛ ያገኘበት ነው። እንዲህም የሚል አለ። የከበረ ዮሐንስ አፈወርቅ ተናገረ። ይህም ሄሮዲስ ባዘዘ ጊዜ ቅዱስ ዮሐንስ በእስር ቤት ሳለ ራሱን በሰይፍ ቆርጠው በጻሕል አድርገው ወደ ሄሮዲስ አመጡለት። እርሱም ለሄሮዲያዳ ልጅ ሰጣት። እርሷም ለእናቷ ወስዳ ሰጠችው። ይህችም የረከሰች አመንዝራ ልትዳሳት በወደደች ጊዜ በወጭቱ ውስጥ በጸጉሯ ተዘርግቶ ወደ አየር በረረች። በአየርም ሆና የወንድምህን ሚስት ልታገባ አይገባህም እያለች የምትጮህ ሆነች። እንዲህም እያለች አስራ አምስት ዓመት ኑሯ በአረቢያ ምድር አረፈ። በዚያም ተቀበረች። ነጋዲያንም በዚያም ቦታ የሚያድሩ ሆነ። በእግዚአብሔርም ፍቃድ ሁለት አማንያን ነጋዴዎች ወደዚያ ቦታ ደርሰው አደረው ቅዱስ ዮሐንስንም በህልም ቅዱስ ዮሐንስም በህልም ተገለጠላቸውና የከበረች የራሱን ያወጡ ዘንድ አዘዛቸው። እነርሱም አወጧት፤ ከእርሳቸውም ጋር ወደ ቤታቸው ወስደው ታላቅ ክብርን አከበሯት። ለእግዚአብሔር ምስጋና ይሁን። እኛንም መለኮትን ባጠመቀ በከበረ ዮሐንስ ጸሎት ይማረን፤ ልዩ የሆነች በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የከበረ የእስክንድሪያ ሊቀ ጳጳሳት አባ ሚናስ መታሰቢያ ነው። በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በእግዚአብሔር ቸርነት በየካቲት ወር የምነበብ ምንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሆን። የነቢያት የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግልና የመነኮሳት የቅዱሳን መላእክትን በረከታቸው፣ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በረከቷ በሬሰ ሊቃነ ጳጳሳት አባ ማትያስ ላይ ይደር። በሁሉም ሊቃነ ጳጳሳትና ኤጲስቆጶሳት ሃይማኖታቸው በቀና ቀሳውስትና ዲያቆናት በሁላችንም የክርስቲያን ወገኖች ላይ ይደር ለዘላለሙ አሜን። የካቲት ሰላሳ ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ ቅዱስ ዮሐንስ መጥምቀ መለኮት፣ ታላቁ ነቢይና ካህን መጥምቁ ዮሐንስ ሄሮድስ በግፍ አንገቱን ካስቆረጠ በኋላ በቅድስ ራሱ ላይ በቅድስ ራሱ ለ15 ዓመታት ዙራ አስተምራ አርፋለች። በዚህም ዕለት በልሁክት በሸክላ ዕቃ የተገኘችበት በዓል ይከበራል። በዓሉም ተረክቦ ተርእሱ በመባል ይታወቃል። አባ ሚናስ ሊቀጳጳሳት። ወርኃዊ በዓላት ቅዱስ ማርቆስ፣ የአንበሳ ሐዋርያ፣ አባ ሳሉሲ ክቡር ቅዱስ ጎርጎሪዎስ ነባ መለኮት፣ ቅድስት ሶፊያ ሰማይት። ጌታ ሆይ ለህዝቡ ስለ ዮሐንስ ልናገር ጀመር ጌታ ኢየሱስ ለህዝቡ ስለ ዮሐንስ ልናገር ጀመረ። ምን ልታይ ወጣችሁ? ነቢይን? አሁን እላችኋለው ከነቢ የሚበልጣውን። እውነት እላችኋለው፣ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ነቢያት ሁሉና ህጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። የሚሰማ ጆሮ ያለው ይስማ። ቅዱስ ማቴዎስ ወንጌል ምዕራፍ 11 ቁጥር 7 እስከ 15። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበለ ለሁሉ ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግረ ጊዜ ማቀርበልም ምስጋና ተቀበል። እናንተም ቅዱሳን ነቢያት የወንጌል ሰባኪያን ሐዋርያት ሰማዕታትና ጻድቃን ትጓን መላእክት ፍጹማን አደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጠው የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ልና ያዳመጠ በደለኛን ሁሉ የሚታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አሜን። ወስባት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር አሜን። ይቆየን።